ይሁን ልብስ ከሰጠን እዙ መስራት እንችላለን። እዙ ማድረግ እንችላለን። ሀገራችንን ወርቅ ማድረግ እንችላለን። ስለዚህ

እንግዲህ በቅድሚያ አላህ ስብሃነሁ ወተዓላን ማመስገን የሚጠበቅብን፣ ምክንያቱም ጸጋ ነው ውሃ ማግኘት። በመሰረቱ ሀገራችን ወይም ከሚሴና አካባቢው በውሃ የታደለ ነው፣ ያን ያክል የውሃ ችግር የለም። ያ ወንዝ ሄዶ መቅዳት ስለተረሳ በቤታችን ደግሞ አንዳንድ ጊዜ በመብራቱ ምክንያት ቧንቧ እንደረግ ማግኘት ስላስቸገረ እንጂ መሬቱ እርጥም ይሄ አንዱ ኒዕማ ነው። በዚህ ላይ ደግሞ ሲደመር በየቤታችን የገባ ቧንቧ እንዳለ ሆኖ ነገር ግን በመስጊዶች ላይ ብዙ ጊዜ የውሃ ችግር ይፈጠራል አንድም ከተጠቃሚ ብዛት ሁለትም አልፎ አልፎ ከሚከሰቱ እነዚህ ከሚዘጉ ከተጠቃሚ ብዛትም ከውሃ እጥረትም ሰው ይቸገራል ከዛ አንፃር እንግዲህ ነክላ በጎ አድራጎት ማህበር አላህ ጀዛቸውን ይክፈላቸው አላህ ጀዛቸውን ይክፈላቸው። ይሄ መሰረታዊ በተለይ በየመስጊዶች ላይ አስፈላጊ እና መቀረፍ ያለበት ችግር ነው ብለው አይተው እዚህ ላይ ትኩረት አድርገው ያው በጋራ ሆነን ሰብሳቢ እንደመሆኔ ሀሳብ ነው የተነሳው ከሀሳብ በዘለለ ደግሞ ወንድሞችን በማጠያየት ከግብ እየደረሱ እንዲያን ነገሮች እንዲሳካ እያደርጋሉ ወንድሞች አሉ። አላህ ሁላቸውንም ያበርታቸው ነው ምለው ካስተ እንደ ኡስታዝ አሕመድ አብዱና ወንድሞች መሰል ብዙ ናቸው። ግ ነኽላ ላይ ያው የማህበሩን ጀምዓ ታውቁታላችሁ አላህ ያበርታቸው። ወጠብን በዛ ዙር ላይ መጀመሪያ ካሊድ መስጂድ ተጀመረ፣ ቀጥሎ አቡበክር መስጂድ ወይም ደግሞ አንቻሮ መስጂድ ተብሎ በሚታወቀው። ሶስተኛ ዙር ላይ አሁን መስጂድ ሰላም የሆነ እንዲያውም ከዚህ በፊት ጨፋሮ ቤቶችም የጠየቁበት ሁኔታ ነበር። የእነሱም እቅድ ላይ ነው ያለው አላህ ካለ ይሳካል። ግን ይሄኛው ከሌላው የሚለየው የውሃው ጥልቀት እንደሌለዋል አለ እንደምታውቁ ሌላው መስጊድ ላይ በ28 ሜትር በ22 ነው ወከ መስጊድ እንትን ያለው ማሽንም ተሰብሮ ስለነበረ ይሄኛው ግን 40 ሜትር ላይ ነው። በየደረጃው ድንጋይ ነበር ሲመጣ የነበረው የውሃውን ጥራት በጣም በሚገርም መልኩ ነው መስጊዱም እዚህ ደረጃ ደርሶ ለወደፊት ለግንባታ በጣም ውሃ ስለሚያስፈልገው ይሄን ራሱ መሰረት ሲጥሉ ሲቸገሩ እንደነበር ይታወቃል። በደንብ ደህና ፓዋር ያለው ውሃ መውጣት አለበት ተብሎ የእነሱም ንያ፣ እንዲያውም ከምንም በላይ እነሱ ንያ ይገርማል። አይ እኛ ነካነካ አንፈልግም ራቅ ያለ ነገር መሆን አለበት ሲሉ፣ አንድ ሁለት እንደዚህ ያለፈ እድል አለ። በእኔ በኩል ራሱ አንድ ሰው መጥቶ መለስተኛውን ነው የምችለው ሲል አይ አይሆንም አላፈለም አርባ ሜትር እንጂ አይሆንም ብለዋል ሲባል እንግዲህ አላህ እንደ ያቸው ያድርግላቸው ተባለ። የአርባ ሜትሩ ተገኘ፣ የወጣ ወጥቶ እዚህ ደረጃ ደርሷል። ሀቂቀተን ውሃ ቀላል ነገር አይደለም። ዛሬ አይደለም ነገ ለጀነት ራሱ ውሃ አሉ ተብለው ከሚጠቀሱ ጀነቶች ከጸጋዎቹ አንዱ እንደሆነ ታውቃላችሁ። ስለዚህ አላህ ይህንን ይወፈቀን፣ አመስግነን በዚሁ እንዲቀጥል። ምክንያቱም ውሃ መውጣት ብቻ አይደለም

አንድ ተጥሎ የተገኘም ልጅ ማሳደግ ጀምሯል። መሮሴ ስንት ወር ሆነ? አንድ ወር ባለፈው ነው፣ በቅርብ ነው የተገኘው። እንግዲህ ከሚሴ ላይ ልጅ መጣል ማለት ይሄ ሙንከርም እየበዛ ነው ማለት። ይሁንና ግን ያው ልክ ሲጣል ለሐኪም ቤትና ለነዚህ ለህፃናት ምናምን ጉዳይ ይደወላል። እነሱ ደግሞ የመጀመሪያው ነገር ለሰው ነው የሚያቀርብ በዚህ አጋጣሚ እኛ ጋር ደርሶ ስለነበር ማዕሉማቱ በእነሱም በኩል ታውነ ክላይም ልጅ ተቀብሎ ችግር እንደምትይ ይቻል ነው እናሳድጋለን በሚል ይሄም ተጀምሯል። ሌሎችም ወንድሞች አሉ። አሁን እዚህ የተለያየ ማህበር ላይ ያሉ እንዲያ ነገር ላይ ከጎን ሆነው በርካታ ልጆችን ግን የተጣለ ብቻ ባይሆንም የቲሞችን በማገዝ ላይ የታለበት ሁኔታ ስለሆነ አላህ ለኸይርና ለቁም ነገር የሚደርሱ አላህ ያደርጋቸው። እኔ ይሄን ያህል ካልኩን ወንድሞችን አዲሱ

ደስ ይላል። ሰፋ ያለ ንግግር ማድረግ አልፈልግም። ምክንያቱም እንደ አብፈታ ከተናገሩ በኋላ መናገር ንግግሩን እንደማበላሸት የሚቆተረው እና በሁሉም መጥፈርት የተሻለ የአመራርነት ሂደት ወይም ደግሞ በእስልምና ሃይማኖት በኩል በዞናችን በንቅናቄ እየተመራ ያለው ሙስሊሞች አባሰብ አንድ አድርጎ ላይ የተሻለ አፈጻጸም ያላቸው ናችን መሪያችን እንደሆነ ይታወቃል። ና እሳቸው በተናገሩት ላይ ብዙ መናገር ማበራሸት ነው የሚሆነው። የተወሰነች ነገር ለማለት ያክል ይህ በጎ አድራጎ ድርጅት በዚህ መስጅር ላይ የዚህ መስጅድ ችግር ትልቁ ችግር ምንድን ነው ብሎ ውሃ መሆኑ ለይቶ ለዛሬ ይህን ገንብቶ ማስመረቅ በመቻሉ ከምንም በላይ በጣም ደስ ይላልና አንድ ጊዜ ሞራል አላሁ አክበር አላሁ አክበር አላሁ አክበር በመቀጠል ቅድም ኡስታዛችን ሲያነሱ እንደነበረው ይህ ማህበር የተለያዩ ሌሎች የበጎ ስራዎችን እየሰራ እንደሆነ እየሰማሁ ነበረ ምናልባትም የተጣሉ ህጻናትን የማንሳት የማሳደግ የመሳሰሉ ስራዎችን እንደጀመረ የሚነሱ ነገሮች አሉ ከዙ ጎን ለጎን ተያይዞ ለዚህ ተጋላጭ ሆኑ ሴቶች ሊሆኑ ይችላሉ ሌሎች ህጻናቶች ሊሆኑ ይችላሉ ወደዚህ ችግር ከመድረሳቸው በፊት ቀድሞ ከችግሩ የሚድኑበትን መንገድ የመፍጠር ሌሎች ስራዎችን አጠናክሮ የመስራት ስራዎችን እንዲሰራ ከወዲሁ እየጠየቅን እኛም እንደ መንግስት እንደዚህ ማህበር ያሉ አደረጃጀቶችን የበለጠ ማጠናከር፣ መደገፍ፣ የሚያስፈልጋቸውን ነገር ከጎናችን ሆነን መስራት እንደምንፈልግ መግለጽ እፈልጋለሁ። አመሰግናለሁ። የመድረክ ሰው አይደለም ነው ማለት እኔ እሺ ስለ ቁፋሮ ከማለቴ በፊት ነኽላ የበጎ አድራጎት ነው የምለው ነኽላ የበጎ አድራጎት እንግዲህ ከተቋቋመ ያው አንድ አመት ያክል ሆኖ እውቅና አግኝተን ወደ ስራ ከገባን ጀምሮ በዚህ ትንሽ ጊዜ ግን የተለያዩ ትንሽ ልቶ መልካም በጎ ተግባራት ለማበረከት ሞክረናል እንግዲህ ወደ ማህበሩ ከተመሰረተ በኋላ የአባላትን ስብሰባ ነው የጀመርነው አባላት ከተመሰረተ በኋላ መዋጮ ነው ግን ይህን ያነሳውበት ምንድ ምክንያት ምንድ ነው የገቢ ምንጮቻችንን በዛው ለመናገር ስለፈለጉ ነው አሁን ላይ ያለንግድኛ የገቢ ምንጫችን ሶስት አይነት የገቢ ምንጭ አለን አንደኛው አባላት መዋጮ ነው አባላት መቶ መቶመቶ ብር ያዋጣሉ መቶመቶ ብር የተዋጣውን የሰበሰብናቸውን ገንዘቦች ምንድ ምናደረገው የተለያዩ ትንንሽ መልካም ተግባራት እንሰራባታለን ለምሳሌ መንግስት የተለያዩ ፕሮግራሞች ይኖሩታል። እሱ ፕሮግራም ተጋበዙን ጊዜ እዛ ላይ እንሳተፋለን። ለምሳሌ በቅርቡ ዩኒፎርም ላይ ማዕድ ማጋራት ላይ፣ አረጋውያን የሴቶች ህጻናት እንደዚህ ፕሮግራም ላይ ሲኖር ለእነሱ የተወሰነ ሌሎችም መልካም ትንንሽ ነገሮች እናደርጋለን። ሌላ ሁለተኛ የገቢ ምንጫችን ማህበራዊ ሚዲያ ነው። ማህበራዊ ሚዲያ በምናገኘው ገንዘብ ደግሞ ለዛው ለጠየቅንበት ነገር ወዳው እናወራለን። ሌላ ሶስተኛ የገቢ ምንጫችን ምንድን ነው? አጋር አካላቶቻችን ናቸው። አጋር አካላቶቻችን ማለት ለምሳሌ እንደዚ ኑር የበጎ አድራጎት ማህበር አሉ እነሱ ትልቁ የኛ አንድ አጋሮቻችን ናቸው። ከእነሱ እንግዲህ የተለያዩ መልካም ስራዎችን ከሚሴና በአካባቢው ሰርተናል። እንግዲህ ያው ስለ ነክላ ውስታዝ ብሏል፣ ስለ ኑር ግን ትንሽ ማለት እፈልጋለሁ፤ ምክንያቱም አጋሮቻችን ስለሆኑ ማለት ነው። ኑር እኛ ማህበሩን ከመመስረታችን በፊት፣ ከመሰረትን በኋላ ከጎናችን በመሆን ብዙ ነገር አግዘውናል። ለምሳሌ በየአመቱ ያዘካተች ቁጥር ከእነሱ በተሰበሰበ ገንዘብ የተለያየ ለተለያየ ማህበረሰብ ክፍል እንሰጣለን። ለምሳሌ ከሚሴ ላይ በዚህ ባለፈው ዘካ ከፍተረም በዚህ ባለፈው አመት ለ25 ቤተሰቦች ሰጥተናል። ከዛ በተረፈ ደግሞ ይሄ የውሃ ጉድጓድ ቁፋሮ ለሶስተኛ ዙር ከሚሴ ሰላም መስጊድ ላይ ገነባ ማለት ይህም ከነሱ በተገኘ ገንዘብ ነው። ሌላ ደግሞ በተለያየ ጊዜ አቂቃ ስኖራቸው አባላቶቹ እዛው ባሉበት ነው፣ አቂቃውን እምናወጣላቸው እኛ ነው። ይሰጡናል ገንዘቡን ይልካሉ። ቂቃን ገ ስጋ ፍየሉን ገዝተን እናከፋፍልላቸዋለን ማለት ነው። ይህም ከነሱ በሚገኝ ገንዘብ ከነሱ አባላት ማለት ነው። ሌላ ተጨማሪ ምንድነው ነው ወደ ጨፋ አካባቢ ጦርነት በነበረበት ሰዓት ላይ በዛ ቀደም ባለው ጊዜ ለተፈናቃዎች የምግብ ድጋፍ አድርገናል ከነሱ በተገኘ ገንዘብ ማለት ነው። አሁንም በደዋ ቀፋ በቅርቡ በተገኘ ያለ ወላጅ በተገኘ ህጻ ልጅ ላይ ለመጀመሪያ ምትሆን አምሳ ሺህ ብር ሰጠናቸዋል ማለት ነው። በተለያዩ ጊዜ እንደዚሁ በእናት አባት መርከዝ በየአመቱ ደረሶች በረመዳን መዞር የለባቸውም ቀሪ ማርጋ የለባቸውም በሚል በየአመቱ ማፍጠሪያና ማሰሪያ ገንዘብ ይልካሉ ለነሱ ይሄን እንሰጣለን ማለት ይህን እንግዲህ የምናደርገው የቅርብ ሀገሮቻችን ጋሮቻችን ኖር ቻሪቲ የበጎ አድራጎት ማህበሮች ናቸው ማለት ነው እንግዲህ ከእነሱ ጋር ይህን ብቻም አይደለም በቀጣይ ብዙ መልካም ስራዎችን እንሰራለን ብለን እናስባለን አደራ ያሉት ምንድነው እነሱ በአልጉልን በሰፊው አንደኛም አላህ እንዲቀበለን የሚለው ያሉት ሁለተኛም ደግሞ ቀጣይነት ኑሮ የተሻለም ስራ ለመስራት ነው የሚለው በዚሁ አጋጣሚ ግን በተለይ ለዚህ መስጊድ ኮሚቴዎች እንኳን ደሳላችሁ ነው የሚለው በጣም ብዙ ጊዜ ጋሽንደሪስ እና አጋሮቻችሁ በተለይ ዙሪያ ያሉ ማህበረሰብ በዚህ በውሃ እጥረት ችግር ይሰቃዩ ስለነበር ነው። ከምንም በላይ ግን አላሁ ስብሃነሁ ወተዓላ አልሐምዱሊላህ ምስጋና ልናቀርብለት ይገባል። ማለት ውሃውን ብቻ ደ ውሃውን መስጠቱ ሳይሆን ከውሃው በላይ ለውሃው የሰጠውን ዋጋ ርካሽ ማድረጉ ነው የሚታየ ነገር ማለት። ለምሳሌ አሁን ያፈሰስነው ውሃ ነዳጅ ቢሆን ሌላ የተለያየ ንጥረ ነገር ቢሆን እስካሁን በተጋደልንበት ነገር ግን አላህ ስብሃነሁ ወተዓላ ውሃን በሰጠ ልክ ደግሞ ለውሃ እኛ የምንከፍለውን ክፍያ በጣም ርካሽ ነው ያደረገልን። ይሄ ለኛ ልካ፣ ናፍታ አንድ ሊትር ስንት ነው የሚሸጠው? ቤንዚን ስንት ነው የሚሸጠው? ውሃ ግን በዛ ልክ አይደለም። እና ከምንም በላይ አድቫንስፋ ነው ጣላ ልናመሰግነው ይገባ ነው። በዚሁ አጋጣሚ አደራ የምለው ለዚህ መስጊድ ኮሚቴ ውሃ አደራ፣ ለማህበረሰቡ በተቸገረ ሰዓት ላይ ውሃ እንዳሸጡብን። ምናልባት እናንተ እንዳትቸገሩ አገልግሎት ክፍያ ልትቀበሉ ትችላላችሁ። ለምሳሌ ፎሴት ሊበላሽ ይችላል፣ የውሃ እቃዎች ሊበላሽ ይችላል። ለስለሱ የሚሆን በዲስካውንት ፍቅናሽ ዋጋ ለማህበረሰቡ አገልግሎት ትሰጣላችሁ። ከዛ ውጭ ግን አደራ የራሳችሁን የገቢ የሚጭ ግን ማመቻቸት ትችላላችሁ። ማህበረሰቡ እየተቸገረ ወደ ሀሽ እንዳንገባ ብዬ ነው ለእናንተ እናንተም በማይጎዳ መ የመብራት ክፍያ ያለባችሁ የሰራተኛ ያለባችሁ የአያንት ታሳቢ ያደርጋችሁ ያው ማህበረሰቡ ጭምር እንድታገለግሉም ስለሆነ ከምን በላይ ለመስጊድ ባለቤት የተደረገው በዚ አጋጣሚ ሁላችሁ ማወቅ ያለባችሁ እኛ መስጊዶች የምንሰራው ግለሰብ መሬት ላይ አናደርግም። ግለሰብ ማለት እርስት ይሆናል ብለን ስለምናስብ በሆነ ሰዓት ላይ ደግሞ ውርሻ ይሆናል። ባለቤትነት ያረጋግጥና ሌላ ነገር ውስጥ እንዳንገባ ብለን ብሔርን፣ ሃይማኖትን፣ ዘርን ምንም ሳያክል ሁሉንም አገልግሎት እንዲሰጡ አደራ ነው የምለው። በድጋሜ እንኳን ደስ ያላችሁ። ለዚህ መስል ኮሚቴና አካባቢ የሚለው በስተመጨረሻ ግን ምንድን ነው፣ አደራ ይመላችሁ፣ ለእኛም ጭምር ድዋ አድርጉልን የተሻለ ደረጃ እንድንደርስ አላህም የደሞችን ጠብ ያደረግናትን ነገር እንዲቀበለን ነው ምለው። ይህንን ገንዘብ ለሰጡን አካል መድረስ ስላለበት ይሄ ማህበር አማና ነው። አማናችንን ደግሞ ባደረስነው ልክ ማወቅ ስላለባቸው ነው። ቁፋሮ ከገባን በኋላ ቁፋሮን ጥቅምት አንድ የጀመርነው ዛሬ 30 ነው። 17 ቀን አካባቢ ፈታኝ ሁኔታ አጋጥሞን፣ 17 ቀን ጉድጓሉ አልሐምዱሊላ አልቆልና በጣም ፈታኝ ነበር። ግንቦታው ከባድ ነበር። ጥልቀቱ 41 ነው። ግንባታውን ጨምሮ 43 ሜትር አካባቢ ተቆፍሯል። እንግዲህ በአጠቃላይ አንድ ወር ውስጥ ለማን ነው? እስከዛሬ ቀን ጀምሮ የምርቃኑን ጀምሮ ማለት ነው። በአጠቃላይ የወሰደ የገንዘብ ብዛት 467770 ብር የኢትዮጵያ ብር ማለት ነው። እሱን ወስዷል ማለት ነው። ግንባታውን እስከ ግንባታው እስከ መጨረሻ ድረስ ያለው ከዚህ በኋላ ያለው እንግዲህ የመሲል ኮሚቴዎች ኃላፊነት ኖሮ እና የቀረውን ነገር ማለት ነው

በእናንተ ላይ ነውና፣ የተገኘው ይህን ኸይር ስራ አላህ ያገራላችሁ፣ አቅሙንም አላህ ይስጣችሁ፣ የበለጠ የምትሰሩ አላህ ያድርገ። የተሰማራችሁበትም ደግሞ ስራ ይሄ ሰደቀተን ጃሪያ ይሄ፣ ውሃው በኩል ሁሉም ያውቀዋል። ውሃ ከሁሉም በላይ ነው የሚበልጠው ማለት ነው። ሁሉ ነገር ከውሃ ነው የተፈጠረው ብሎ አላህ እየነገረን ነው። ሰደቃው መታ የጀሃነም ሰዎች እንኳ የመጀመሪያ የሚጠይቁት ውሃ ስጡን ነው የሚሉት ይባላል። እንደነገረን ማለት ነው። ስለዚህ ለዚ ትልቅ ነው። ሀታ ክትሞች ክታብ ስንቀራ ክታቡ ጠህራ ነው የመጀመሪያው ማለት ነው። ከሶላትን በፊት ከሁሉም በፊት ከመስጊድ ጋር ተያይዞ እንደገና ውሃው ተገይቶ ትልቅ ስራ የተሰመራችሁበት ሀቂቃ በጣም እይታ ነው። ጥሩ የሆነ ትክክለኛ የሆነ እይታ ነውእናያያችሁት አላህ ይጨምርላችሁ። አሁንም ጥሩ ጥሩ ነገር የምታዩ አላህ ያርጋኑር ጀማን ደግሞ ዛምላ ኸይረን እናንተ መስጠቱን ብዙ ሰው ይሰጣል ግን የሰጣችሁት ለነኽላ ጀማዓዎች አጅር እንጂ ሌላ ነገር ገንዘቡን የማያባክኑ የማያጠፉ አይቶ ጥሩ ቦታ ላይ የማያውሉ ሰዎች ላይ ስለሰጣችሁልን ጀዛኩሙላሁ ኸይረን። እናንተም አላህ ይቀበላችሁ፣ አላህ ይጨምራላችሁ። የኑር ጀማዓዎች ይኸው ብዙ መሳጅዶች ላይ ስማችሁ እየተነሳ እየሰማን ነው። ቀጣይም ኸይሩን የምትቀጥሉበት የምትጨምሩበት አላህ ያደርጋችሁ ነው ምንለው እነማ የተቀበለ ላሁ ሚነል ሙተቂን እህላስ ያለው ስራ አላህ ያድርግላችሁ፣ አላህ ይቀበላችሁ። በሚዛኒ ሐሰናቲኩም ተጠምቶ በጠጣው ው ባደረገበት ተቸግሮ በታጠበበት ሁሉም ይሄ ውሃ አይታችዋል። ችግር በጁንታ ሰዓት እንዴት ችግር እንደነበረ በዛች በአንድ ወር ውስጥ ማለት ነው። ተመሳጅዶች ነበረ ሰው እየሄደ እየጠጣ አይነበረው እና ለኛ ውሃ ቀል ኒዕማ አይደለም ቀላል ብታ

ወላሂ ልትጎበኛት ትችላላችሁ። ዝክ የውሃ መጋዘን ሰርተን በውሃ እጥረት ምክንያት ግንባታ ስንገነባ ውለን ሰዎች እጃቸውን ሲታጠቡ ቦሚ ይሆን ነበር። ደረሶቻችን እዚህ ወዱ እንዳያደርጉ ውሃ ዘግተንባቸው ለምን ስንሰራ ውለን ግንባታችን ውሃ መጠጣት ስላለበት ውሃ ተቸግረን በጣም እየተቸገረ ኦዱዝ እንዳታጠብ እኔ አንድ ቀን ታጥቢ ያላቅ እስከነ ስሚንቶዬ የቤት ሄቼ ነው የምታጠ የውሃ ችግር ማለ አላህ። እነዚ ወንድሞች መጥተው ይሄን ውሃ ሲያወጡ የመጀመሪያ አባል የሆንኩት እኔ። ለምን እንደ ሰላም መስጊድ የውሃ ችግር ያንገበገበው ስሚንቶ ሳይቸግረን ቢስማር መግዛት ሳይቸግረን ይሄንን ሙስሊም ሁሉ ለማድረግ የሚመጣ ሰው መካደብ እያለብን ግን፣ እኛ መጋዘን ሰርተናል፣ ውሃ ቆልፈን ማለት ነው። ለምን ሲሚንቶን ያህል ነገር ሰርተን ውሃ ማጠጣት ግድ ስለሆነ ማለት፣ አሁን እኛ አይደለም፣ ይሄ ግንባታ አይደለም፣ ሰፈሩ እዚህ አካባቢ ላይ ያሉት ሴቶች ዛሬ ፍየል ባረድን፣ አረችኛ ጊዜ ድሎ ውሃ ስንቀዳ ምክንያቱ እበሯ ላይ ውሃ ደረሰላል። ከሚሴ ከተማ ላይ በጣም ከሽንኩርት ከዘይት ከስኳር የበለጠ ችግር ያለው ምንድን ውሃ ነው። አሁን በየቤቱ ውሃ የለም። ስለዚህ ከዚህ የበለጠ አጅር ያለው የለም እና አጅር ስለምፈልግ አባል አድርጉ ብዬ አባል ሆኛለሁ። ስለዚህ ይሄ ማህበር ከየትኞችም በጎ አድራጎት እንደ ውሃ ከይር ነገር ስለሌለው ወንድሜ ያለው አብዱ ጀማል አላህ ገንዘብ የሰጣቸው ወንድሞች አሁን ከ200 ሺህ ብር በላይ ነው ለባለ ሀብቱ የወሰደባቸው ገነዝ ለሌላ መስጊዶች ሊደርሱ የሚችል ማለት ነው። ስለዚህ የከነዚ መስጊዶች ይሄንን እድል ልትጠቀሙ ይገባል። እኒህ ልጆች እናግዛቸው ይገባል። አብዟችሁ አይዟችሁ ማለት ይገባናል። እኔ በግሌ በጣም አስደስገኛል። የሰላም መስጊድን አንድ ችግር ቀርፈው፣ ነገር ግን በዚህ አንፋታቸው ቅድም የተባለው ምክንያቱም ይሄን መስጊድ በኋላ እንጎበኘዋለን። እሱን የሚመጥን አይደለም። ውሃው በጣም ከባድ ስራ ነው የተሰራው። እኛ ግን ገና መስጊዳችን ውሃው የተሰራው እዛ ቦታ ላይ እዛ ላይ ሶላት ይለባል። አሁን በጎ አድራጊዎች እዛ ይ ሌሎችም ወጣቶች አላቸው። ወላ ይሄን መስጊድ ይሄን ይሄን ይሄን ይሄን እያዩ እኛ ያት ሀገር ነው ያለ እነሀጃ ይሄን በሰማንያ አራት ዓመተ ምህረት በዚህ የሰራን ቤት ውስጥ ከሚሴ ከተማ ነው ይሆናል። ይሁሉ አሊት ሀብት ያለው ሰው እያለ ማለት ነው። እኛ መስጊድ በጣም ጠምቶና ብንሰራ ብንሰራ አይደለም። አሁን ገበያን ብንሄድ ለምናናት የምንገዛባት ይዘናት የምንመጣው አንድ ቀን ሐሙስ ቀን ሄደ መቶ ሺህ ብር አግኝተናል። ግን ምንድን ነው የምትገዛው አሁን ለ አንደኛው ኮለን የሚሆን ብረት አላህ ሰጥቶናል። ግን ብዙ ነገር ይጣላል። እኔ የሚቆጨኝ ነገር እድሜን እዚህ መስጊድ ውስጥ አሳልፌ አባቴ እዚህ ሰው ብሎ ሞቷል። እኛም ደግሞ ከዚህ ሳንወጣ አንድ እግራችን ወደዛ ሄዷል። ስለዚህ ለልጆቻችን ይህንን ማስተላለፍ ስለሌለብን እዚህ ያላችሁ ወንድሞች አላህ የሰጣችሁ አንድ ሰው እዚህኛ ጋር ይከታተል ነበር ሁኔ መስጊር ነው አይቶን ልፋታችንን ሀምሳ ኩንታል ነው በቀደም ዕለት ያስገባል። እሱ ሳይሆን ሌላ ወንድሞቹን ለምኑ ማለት ነው። ሁላችንም እንደዚህ ብናደ የእኛን ልፋት ትቀንሳላችሁ። እኛም ደግሞ ትልልቅ የሆን ነው አወር ጽፋ ላይ ያለነ ሰዎችም ደግሞ ሰግደንበት ደስ ብሎን እንሄዳል። ስለዚህ ብዙ ማድረግ ትችላላችሁ። ብዙ ከሄደ ስራ ላይ የምትሰሩ ወንድሞች አባቶች አላቸው ብዙ ልጆች አላቸው። ስለዚህ ይህ መስጊድ እንደውሃው እንድትጨርሱት፣ እንድትበረቱ፣ እንድትደግፉን ጥሬን አስተላለፊ ይሄ ማህበር ግን መደገፋል። ይሄ ማህበር መበራታት አለበት። የሰላም መስጊድ ጀማዓዎች አባል እንደሚሆኑ ሁሉም ጋር ተስማምተናል። ሁላችንም አባል ሆነናል። እንደግፋችኋለን። እኛን እናንተን ለመደገፍ አስፈላጊ ሆነ ቦታ እናደርጋለን። ሰላም አለይኩም ወራህመቱላህ። ትን ስራ እንደ ቀላል ነገር የምናየው ነገር ስላልሆነ ሁላችሁም እንድትሳተፉ ሁላችሁ ማጅር እንድታገኙ የዚህ መልካም እድል ተቋዳሽ እንድትሆኑ እንፈልጋለን። ሁላችሁም ምን ያክል ጠቃሚ እንደሆነ ምናልባት እድል አልሰጠንም እንጂ ለነ ማህመድ ዛኪር እድል ብንሰጥ ብዙ ነገር ማብራራት ይቻል ነበር። ሁኔ መስጅድ ላይ ከሰራም በኋላ ማህበረሰቡ ምንም ሊጠቀመ ያለበትን ሂደት ስናይ ማለት ነው። አሁንም እዚህም ቅድም አህመድ ያስተላለፈውን መልክት ወስዳችሁ ኮሚቴዎች፣ ውሃ ለሚፈልግ ሰው ውሃ መከልከል አይቻልም። እናንተ በማትጎዱበት መስጊዱ በማይጎዳበት መንገድ ውሃ ተጠቃሚ የሚታደርጉ እንፈልጋለን። ለዛ ነው እዛም ያሉት እኛም ሁላችንም አጅሩን የምናገኘው ሰፋ ያለ ተጠቃሚ ስኖር ነው። እና በዛ ልክ እንድታስቡልን ነው። ፕሮግራሙን ወደ አብዱ ጀማል እኛ ጨርሰናል ወደ